ዛሬ እንግዲህ ባለ አዲስ ነገር መጥቻለሁ። በሄሉ እና በቢኒ ድምቅ ብለዋል። እንዲሁም ሀይሚዬ እና ቦራ ደግሞ በምን ሁኔታ ላይ እንዳሉ ዛሬ እንግዲህ ባለ አዲስ ነገር መጥቻለሁ። በሄሉ እና በቢኒ ድምቅ ብለዋል። እንዲሁም ሀይሚዬ እና ቦራ ደግሞ በምን ሁኔታ ላይ እንዳሉ ውድ የክርስትና እምነት ተከታዮች ቤተሰቦች በመላው ዓለም የምትኖሩ እንኳን ለሆሳዕና በዓል በሰላም በፍቅር አደረሳችሁ። አደረሰን ለፋሲካ በዓል ደግሞ በሰላም እንዲያደርሰን የእግዚአብሔር ፈቃዱ ይሁን እያልኩኝ ዛሬ መጥቼላችኋለሁ፣ አጠር ባለ ቪዲዮ ማለት ነው እንግዲህ ሄሎ በአዲስ ቪዲዮ መታለች ከቪኒ ጋር ማለት ነው። አልተቻለችም ሀይሚና ቡራ ደግሞ እንግዲህ ያሉበትን ታቃላችሁና ይሄን ፎቶ ይዤ እመጥቻለሁ ማለት ነውና ዛሬ እንግዲህ ሀይሚና ቡራ በምን ቪዲዮ እንደሚመጡ ያው የተለያዩ ጥቅሶችንም እያስተላለፉ ይገኛሉ። ስለ እነሱም እምለዋለይ ማለት ነው እንግዲህ ቡራም ትናንትና የሆነች ቆንጅዬ ልጅ ፖስት አድርጎ ነበርና ትናንትና ሌላ ቪዲዮን የተሰራው እንግዲህ ዛሬ ደግሞ በምን መልኩ እንደሚመጡ አናውቅም። ብቻ ግን በአለም ስለሆነ እውነት ለመናገር ችግራቸውን ወይም እየሰሩት ያለውን ቪዲዮ ከካሜራ ጀርባ እንዴት ነው ቋሽተውት፣ ዛሬ ማለት እንዴት ነው በዓልን አክብረው ፏ ብለው ቢመጡልን ደስ ይለኛል። የምሬን ነው ምላችሁ፣ ልክ እንደነ ሄሉ ማለት ነው። እነሄሉ አሁን ዛሬ በቃ በሆሳና መጥተዋል እና በጣም ደስ ይላሉ። የምሬን ነው ምላችሁ፣ ሄሉ እንግዲህ ሙሉ ደስታዋ ከፊቷ እየበራ እንደ መብራት እየታየ ነው እና በጣም ደስ ብሎኛል። በዚህ መልኩ በቃ አንዳንድ ሰዎች ደግሞ እንዴት ነው በጣም ደውኛል ምናምን እያልሽ ነበር። ና ለወሬ ቦታ አትስጭ ሄሉ ማለት ነው። መቼም ቢሆን ለወሬማ ቦታ አትስጭ። በቃ እኛ ኦዲየንስ እኮ የተለያየ ሀሳብ ነው የምንሰጥ ሰው የራስሽን ሀሳብ ብቻ ነው ማራመድ ያለብሽ ለሄሉ ማለት ነው። እና በጣም ደስ ብሎኛል። እውነት ለመናገር በቃ ከውስጧ ነው የምስቀው፣ ከውስጧ ደስተኛ እንደሆነች ነው የሚያሳይ ቪዲዮ ስሰራ ና ሁሌም ነው የምከታተላት ሰውም ማለት ነው እና እንግዲህ ሀይሚና ቡራ ቡራ እንግዲህ ትናንትና ፖስት ያደረጋት ልጅ፣ እኔ እውነት ለመናገር ማንም ሰው ፖስት ያደረገው ሰው ጓደኛው ነው ፍቅረኛው ነው ሊባል አይቻልም። የእውነቴን ነው የምላችሁ። እንዴ ፖስት ነው ያደረጋት እንጂ እኮ ሌላ ምንም አላለም። ዘመር ትሆናለሽ፣ ጓደኛ ትሆናለሽ፣ ምን ትሆናለሽ ዋት ኤቨር ማለት ነውና ከአዲስ ሰው ጋር መጣ ምናምን፣ ያኔ ብቻ ብዙ ነገር እየተባለ ነው። የምሬ ነው የምላችሁ ከቡራ ጋርም እየተቀናበረች ነው። አረ ምንም ያለው ነገር እኮ የለም። እንዴ አስር አስር እንዴት ነው መቶ ሺህ ሴት ቢሰበሰብ ማለት ነው ሀይሚን የሚሆን የለም። ሀይሚ በመልክ በምን በምን ብቻ ሳይሆን ብሩክ የወደዳት ያፈቀራት በማንነቷ ልባ በልበ ሙሉነቷ እንዴት ልበላችሁ በቃ በጀግንነቷ የሰው ልጅ የሚፈቀረው በመልክ አይደለም እውነት ለመናገር መልኳ መልክ በእርግጥ ወሳኝ ነው ግን ደግሞ መልክ ብቻ ወሳኝ ሊሆን አይችልም በቃ አንዲት ሴት ሙሉ የምትባል በቃ ራሷን ጠብቃ ማሟላት ያለባትን ነገር ፈጣሪ በተሰጣት ዘንድ የምትራመድ ማለት ነው ያ ማለት ራሷን ጠብቃ አለባበሷን ጠብቃ ሁሉን ነገር ማለት ነው። በቃ ሴት ልጅ መሆን ያለባትን ልባም ሴት ሆና እስከተገኘች ድረስ ያች ሴት ናት፣ በቃ ሴት የምትባለው ሰው ሀይሚ ደግሞ ያንታሟላለች። እንግዲህ ብሩክ ሌላ ሰው አምቶ እኛን ሊያጨልለን፣ ሀይሚን ሊያጨልላትን ቢያስብም አምነን መቀበል ነው ያለብን። እውነት ለመናገር ለምን ሀይሚ ብዙ ጊዜም እየፈተነችው ስለሆነ እሱ ራሱ ሲያመጣ መደናገጥ የለብንም። ሀይሚ ፕራንክ ስታደረግም ሀይሚን ላይ እንትን እንዴት ነው ኦቨር መሆን የለብንም እውነት ለመናገር። አሁን ላይ ብዙ የተጋነነ አይደለም ያም ቢሆንም፣ በቃ ማለት አሁን የሚሰድቧትን ምናምን ኮመንት ማየት ራሱ እኔ በቃ ትቻለሁ። የምሬ ነው የምላችሁ። በጣም በጣም ነው የሚደብረው። ሌላ ሙድ ውስጥ ነው የሚያስገባችሁ እና ኢቨን እንዴት ነው ዩቱብ ላይ ለመምጣት ራሱ ይደብራቸዋል ለማውራት። ስለዚህ ኮመንት እራሱ ሀይሚ ማየትም ትታለች። እንኳን እሷ እኛ ትንንሽ ቱበሮችም በቃ አሪፍ ኮመንቶች ለሚባሉት ሪፕላይ ያደርጋለሁ፣ እዚህ ውጭ ዝም ነው የምለው። ስለዚህ ቡራ ፖስት ያደረገው ሰው ሁላ ጓደኛው ነው ሊሆን፣ አይ ጓደኛው ነች ወይም ፍቅረኛው ልትሆነም አትችልም። በቃ ሀይሚ አምታ ፕራንክ እንደምታደርገው እሱም አምቶ ፕራንክ ሊያደርግ ይችላል። ግን ደግሞ ነገሩ ቢቋጭና የመሬት ነው የምላችሁ፣ ነገሩ ቢቋጭና፣ በቃ በአዲስ ቢመጡ፣ ሁለታቸው ስቀው ተደስተው ቢመጡ ደስ ይለናል። ብቻ ይሄ ነገር ይራዘማል ማለት ነው። ትናንት እንዳያቸው ስለተቋረጠ፣ ያው ዛሬም ይቀጥላል ማለት ነው። ይቆያል እያሉ ነው። እንግዲህ እኔ እርግጠኛ ባልሆነም ይቆያል እያሉ ነው። እስከ በዓል ማረ ብዙ እኮ ነው። እስከ በዓል ገና ሳምንት እኮ አለ። ሀይሚ ምን አስበሽ ነው? ቡራዬ ምን አስባችሁ ነው እንዴ? ለወዴን ስማስቡ እንጂ ምር ብዙ ሰው እኮ ያስባል፣ ይጨነቃል። በቃ አይደለ በተለይ በበዓል ቀን የሆነ ሙድ ውስጥ መግባት እንዴት ነው? አያስፈልግም። ሶ ባጭሩ ቋሽታችሁ ታይሚና ቡራ ብትመጡ ደስ ይለናል። እንግዲህ አይሆንም ካላችሁ ደግሞ ሁለታችሁ ው ሁለታችሁን በማይጎዳችሁ መልኩ ስሩ ማለት ነው። ደግሞ አንድ ነገር መናገር የምፈልገው ትናንትና ማለት ነው ትናንትና ቦራ ማለት ነው እና ፋሲል እንደዛ ደብድቦት ደም በደም እንደሆነ ቪዲዮ ያሳያል ማለት ነው። ያ እውነት መስሏችሁ በጣም ብዙዎቻችሁ የተደናገጣችኋለሁ። እኔ ግን እንደሚመስለኝ ማለት ነው አንደኛ ስራ ነው፣ ለቪዲዮ ለፕራንክ ነው። ሲቀጥል ደግሞ ብሩክ እንደመጣ ምንድን ያረገው፣ ሌሎች ጓደኞቹ ጋር እንደሚጫወተው ከነቪግ ጋር እንደሚጫወተው ጀስት ከላዩ ላይ ወጣበት፣ ከዛ በኋላ ተላቀቁ ማለት ነው። የሰው ልጅ እኮ ጥርሱ የሚረግፍና የሚደማ እንዴት ነው አስተኝጾ ሀስፓልት ላይ ሲቀጠቅጠው ነው ያን ነገር ደግሞ ቡራ አላረግም ስለዚህ ይሄ ቀልድ ማለት እንዴት ነው ለቪዲዮ ድምቀት ነው እንጂ ቡራ መቶታል ደም በደም ሆኗል እውነት እኮ ነው ብላችሁ የምታስቡ ስላላችሁ ይሄ በፍጹም እውነት ሊሆን አይችልም ብሩክ ከምሩ ሳይሆን ከልቡ ሳይሆን በቃ ለቪዲዮ ነው ሲጀመር እንዲህ አይነት ነገር ሲፈጠር ብሩክ የተማረ ሰው ነው በዱላ ነው እንዲህ የሚያምነው ኧረ እንደዚህማ አያደርግም ሶ ለቪዲዮ ድምቀት ነውና ሌላ ትርጉም ልንሰጠው አይገባም እና ደግሞ በቃ ልጁም ራሱ የመጣው ፋሲል እንዴት ነው ማለት ለትወና ብቻ ነው እንጂ ከሀይሚ ጋር የሆነ ነገር ኑሮት በቃ ሌላ በፍቅር ዙሪያ ሳይሆን በቃ ሀይሚ መስራት የፈለገችውን ነገር በመጨረሻም ሄሉዬ እንኳን አደረሳችሁ ብለናል ሁላችሁንም እንኳን አደረሳችሁ ዛሬ ፏ ድምቅ ብላ መታለች ሄሉ ማለት ነው በጣም ነው ያማረባቸው እና ደግሞ ስለ ቡራ ማለት ምፈልገው ቡራ ፕራንክ ከሰራ በኋላ የሆነ ቦታ ይሄዳል፣ ከጓደኞቹ ጋር ይሄዳል፣ ኮስ ላይ ይሄዳል። በቃ አለ አይደለ እንግዲህ ፕራንኩ የሰራው እውነትም ይሁን ያኒ የቀልድም ይሁን መቼም አንድ ሰው ራሱን ከዚያ ሙድ ለማውጣት ዘና ለማድረግ ይሄዳል። እና ብዙ ጊዜ ቡራ ከፕራንክ በኋላ እንደዚህ ያደረገ አንዳንድ እኮ ሰዎች ሲናደዱ እንዲሁም ሚጠጡ አሉ አይደለ፣ ቡራ ደግሞ ያው ፕራንክ ቢሰራም ካይሚ ጋ የሆነ ነገር እንትን ቢነጋገሩም የሆነ ኳስ ሜዳ ኳስ ሊያይ ሲሄድ ታይወት አላችሁ። እና ደጋፊም ስለሆነ ማለት ነው። እንዲሁም ደግሞ ቅርታ ድምጽ አለ። እንዲሁም ደግሞ ትናንትናም የሆነ ከቤት ጋ የሆነ ጉዞ እያደረጉ አይቻለሁ በመኪናቸው ና ዘና እያሉ ማለት ነው። እና እና ታዲያ ምን ያደርግ መቼስ ፕራንክ ሲሰራ በዚያ ሙድ ሲሰራ ቆይቶ መቼም ከቤት እንዴት ነው አጣጥፎ የተኛ እጅና እግሩን አጣጥፎ። ስለዚህ የግድ ምንም ቢሆን ከዚያም ውድ ለመውጣት ቀልድም የሆነ እውነት ፈታ ማለት አለበት፣ እና ምንም ማለት አይደለም ለማለት ፈልጌ ነው። ብዙ ጊዜ እንደዚህ አይነት ነገር አለ ማለት በቃ ከካሜራ ጀርባ እንዲ ነው እንዲ ነው የሚባል ነገር ስላለ ምንም ቢሆን ኢቭን እንኳን አስመስላችሁ ለመተወን እኮ በቃ የሆነ ውስጥ ትገባላችሁ። ውሸትም ቢሆን ታዲያ ቢሆን ማለት ነው። ስለዚህ ከዛ ሙድ ለመውጣትም መሆን አለበት። ያኔ መውጣት፣ መዝናናት፣ መጫወት አለበት ከጓደኞቹ ጋር እንጂ ከቤት ቁጭ ማለት አለበት ብዬ አላስብም። ብዙ ጊዜ እንዲህ አይነት ነገር ስለማይ ነው። ቪዲዮ ላይ ዩቲዩበሮችም ላይ እና ምንም ማለት አይደለም። ስለዚህ ሀይሚና ቦራ እንግዲህ በመጡበት ሁኔታ እንቀበላቸዋለን። ቦራችን በአዲስ ከአዲስ ሰው ጋርም ከመጣ እንቀበለዋለን። ሀይሚየም ቢሆን አምና ተቀብላ ማስተናገድ ብቻ ነው። እኔም እምለው ቢኖር ግን የፈለገ አንድ ሺ አንድ ሚሊየን ሴት ቢመጣ ሀይሚን አይወክልም። ሀይሚ የራሷ የሆነ በቃ ላደል አላት ማለት ሴት ናት። ሴት ሆና ደግሞ በቃ ልባም ሴት ናት። መሆን ያለባትን ነች ሀይሚ